ከዛሬ ዛሬ እኮ እደውላልሽ አታልም። ሰዓቱ እሷ ብቻ ነበረች የነበረችው ጎኔ ላይ ማንም እሷን ነበረ። እኔ በጣም ነው በሷ የተጎዳሁት። እኔም እኮ እንዳንተ ብዙ ችግሮችን አሳልፍ ያለሁ ከአንተ እጥፍ እጥፍ የምሆን ችግሮችን አሳልፍ ያለሁ ግን አንተ እንደምትለው በዚህ ደቂቃ ውስጥ እኔ ችግሮቼን ላስረዳ ትፈልጋለህ? ያሰሙ ለኔ በጣም ከባድ ጊዜ ነበር። ታውቂያለሽ በጣም ነበር መውደድሽን በጣም ከያድሽ ማነግሪኝ ከሆነ ከአሁን በኋላ ባንገናኝ ምንም ባናደርግ ደስ ይለኛል። ኦኬ፣ ባትመጭ ይሻላል። እኔ እኮ ስለናፈከኝ ነው ከዛ ተነስቼ የመጣሁት ከላገኘሁሽ፣ በጣም ደስ ብሎኛል። ፈጣሪ ከአንቺ ጋር ይሁን። አልፈለንም ይመስለኛል። በርድሮ ፍቅሬ ህገራ ገር አፌን ፈታሁ ገና ስላንተ ስናገር። ምን ቀረ ልበልህ ጸጉሬን መቆጠርህ? ምን ቀረ ልበልህ ጸጉሬን መቆጠርህ? ታሪክን ገልብጠህ እንደ አዲስ ፈጥረሃል። ሰላም፣ ሰላም፣ ሰላም ውድና የተከበራችሁ የኛ ፋሚሊዎች፣ ውድ ቤተሰቦች እንዴት ናችሁ? እኛ አለን። ክብሩ ይሰው መዳላለ እናንተን በያላችሁበት ቸር ቆዩልኝ። እንግዲህ ቤተሰቦች፣ ዛሬ ወደ እናንተ ተመልሼላችኋለሁ። ትንሽ በሚያስደነግጥ እና ደስ በሚል ቪዲዮ ወደ እናንተ ተመልሼላችኋለሁ። መጀመሪያ ግን ደስ በሚለው ደስ በሚለው ያው ብዙ ጊዜ ሁላችንም ስንፈልገው የነበረው እና ስንጓጎ የነበረው ቀን እንግዲህ በዚህ ሁለት ቀን ውስጥ አይተነዋል ብዬ ተስፋ አደርጋለሁ። በውስጥ መስመር ያወራችሁ ሰዎች አላችሁ፣ እኔን እያመሰገናችሁኝ ምናምን ነገር እያላችሁኝ ሰዎች ነበራችሁ፣ እና በጣም በጣም ለእናንተ አመሰግናለሁ። እግዚአብሔር ያክብርልኝ። ሁሌም ቢሆን ለእናንተ ትልቅ ክብርና ትልቅ ምስጋና አለኝ፣ ምክንያቱም በእኛ ዘንድ ታዝናላችሁ፣ በእኛ ደስታ ትደሰታላችሁ። እኛ የምትወዱ እኛ የምትከታተሉ ሁላችሁ ፋሚሊዎች አመሰግናለሁ ነው፣ ከዚህ የሌላ ምንም አያለም ሩታይ እና አብርሽ በመታረቃቸው ከኔ በለጠ እናንተ በጣም ደስ ብሏቸዋል። ያ ማለት ደግሞ እኛን ስለምትወዱ ነው፣ እና በጣም በጣም እናመሰግናለን። እግዚአብሔር ያክብረልን። እንግዲህ እኔም የልፋቴን ዋጋ ስላገኘው፣ የድካሜን ዋጋ ስላገኘው በጣም ደስ ብሎኛል። ዝም ብዬ ደክሜ የሆነ ነገር ለፍቼ የሆነ ነገር ባላገኝ ትንሽ ሊደብረኝ ይችል ነበር እና ግን የልፋቴና የድካሜ ዋጋ ፍሬ ስላየው በጣም በጣም ደስ ብሎኛል። ከመላችሁ በላይ በጣም በጣም ደስ ብሎኛል። ሩታና አብርሽ በመታረቃችሁ በጣም ደስ ያለኝ እንግዲህ ካሁን በኋላ በሰላም ይኖራሉ እየተፋቀሩ አሪፍ ጊዜ አሳልፋሉ ብዬ ተስፋ አደርጋለሁ። እንግዲህ እነሱ ያሳለፉት ነገር ትምህርት ይሆናቸዋል። አንዳንዴ ነገሮች ሲመጡ፣ ከባባድ ጊዜዎች ሲመጡ፣ አስቸጋሪ ጊዜዎች ወደ ሕይወታችን ሲመጣ እኛ ጋር ብርታት ነው የሚሰጡን። ጎበሶ ያደርገናል። ያ ሰዓት ሊከብደን ይችላል። ያ ሰዓተኛ ላንወጣን ሊመስለን ይችላል። ግን ከተወጣነው በኋላ በጣም ትምህርት ነው እናገኝበት እና ምን ለማለት ፈልጌ ነው? ውድ ቤተሰቦች አብርሽና ሁርታ ካሁን በኋላ ይህን ስህተታቸው እንደማይደግሙት እርግጠኛ ነኝ። ከደገሙት ደግሞ ድጋሚ ወደዚህ ነው የሚሆኑት። ስለዛ ስህተታቸው እንደማይደግሙት እርግጠኛ ነኝ። ከደገቡት ምን አይነት ነገር እንደሚገጥማቸው ስለሚያውቁ አይደግሙትም ብዬ ነው ማስበው። እኔ እና በጣም በጣም ደስ ብሎኛል። ከኛ ጋር የተደሰታችሁ ሁላችሁም አመሰግናለሁ። ሁሌም እንደተደሰታችሁ፣ ሁሌም ደስተኛ እንደሆናችሁ ኑሩ ነው ምለው። ከዚህ በላይ ምንም አይደለም። አብርሽና ሩታዬም በፍቅር በአንድነት ኑሯችሁ እንድትኖሩ እግዚአብሔር አምላክ ይርዳችሁ። እግዚአብሔር ከእናንተ ጋር ይሁን። ትዳራችሁ ኑሯችሁ፣ እግዚአብሔር ያሳምርላችሁ። ሌላው ደግሞ ውህድ ቤተሰቦች፣ እንግዲህ ወደሚያስደነግጠው እና እኔ የደነገጥኩበት ነገር ስመለስ በጣም ነው የደነገጥኩት። ከመንገሪ በፊት መጀመሪያ ሲደወለልኝ መጀመሪያ ስልኩ አላመንኩ ነበር እሷ ናት እሷ አይደለችም የሚለው ነገር በጣም አላመንኩ ነበር። በጣም እየፈራው ነበር ስልኩን ራሱ ያነሳውት እና በጣም በጣም የሚያስደነግጥ ነገር ነው የሰማሁት። ምክንያቱም ለብዙ ወራት ሳንገናኝ ሳትደውልልኝ በቃ ብዙ ጊዜ ሆኖናል እኔና እሷ ከተገናኘን የጠፋችበት ምክንያት አላውቅም። ይገባቸዋል ብዬ ተስፋ አደርጋለሁ። የደወለችው ቢዚ ናት። በጣም ነው የደነገጥኩት፣ ምክንያቱም እናንተ በእኔ ቤት ሆናችሁ ብታስቡት የሚያስደነግጥ ነገር ነው። የጠፋችበት ምክንያት አላውቅም። እስከ ዛሬ ቁጭ ብችበት ምክንያት አላውቅም። እሷን ለማግኘት ብዙ ነገር ለፍቻለሁ፣ ደውያለሁ፣ ብዙ ነገር አድርጊያለሁ። እሷን ግን ማግኘት አልቻልኩ ነበር በሰዓቱ በቃ በቃ በጣም ናፍቃኝ ነበር፣ በጣም ከመላችሁ በላይ በጣም ናፍቃኝ ነበር። ግን አሁን ላይ የራሴ ኑሮ እየኖርኩ የራሴ ህይወት እየኖርኩኝ ደውላ ላግኝ ብላኛለች። እንንጃ ምን ልታወራኝ እንደሆነ ወይም ደግሞ ምን ፈልጋ እንደሆነ አልገባኝም። በስልክ እናውራ ነበር ያልኳት፣ አይ በስልክ ሳይሆን በአካል አግኝቼክ ነው ማውራት እፈልጋለሁ ያለችኝ እና ተቀጣጥረን ያለሁበት ቦታ ነግሬያታለሁ። ግን እኔ በጣም ልቤ እየመታ ነው እስካሁን ድረስ ሁላችሁም በኔ ቦታ ሆናችሁ ምታስቡት ኖሮ እኔ እንጃ ምን አይነት ስሜት እንደሚሰማችሁ እኔ ጋር ግን በጣም የተረበሸ ስሜት ነው አሁን ላይ እየተሰማኝ ያለው፣ በጣም ከመላችሁ በላይ የተረበሸ ስሜት ነው እየተሰማኝ ያለው። ይሁሉ ጊዜ ጠፍታ ለሷ ያለኝ ስሜት ታውቃለች። በጣም እንደምወዳት በጣም እንደማከብራት ለሷ ትልቅ ስሜት እንዳለኝ በሰዓቱ እሷ ብቻ ነበረች የነበረችው ጎኔ ላይ ማንም፣ ሷ ነበር ሚስጥሬን ሁሉም ነገር የማጋራት ለሷ ነበር። ግን እኔ ምንም በማላቀው ነገር እና ምንም ባላጠፋሁት ነገር ከኔ ተለገታ ይሁሉ ጊዜ ቆይታ ዛሬ ላይ ደውላ ላገኝ ላገኝህ እፈልጋለሁ ስትለኝ እንንጃ፣ በጣም ግራ ስለገባኝ ነው ምን እንደምዳት ራሱ አላውቅም። አሁን ስትመጣ፣ እንንጃ፣ ምን እንደምዳት ራሱ አላውቅም ከራሴ ጋር አሉ። በጣም የደነገጥኩት እንደነገርኳችሁ ቅድም ስልኩን ስትደውል፣ እኔ እንጃ በጣም ግራ እየተገባሁ ነው። በቃ ያዋራው ራሱ ምን እንዳልኳት ራሱ አላስተውስም። በጣም ነው የደነገጥኩት ከምላችሁ በላይ። እኔ እንጃ እኔ በጣም ነው በእሷ የተጎዳሁት ታውቃላችሁ። እናንተም በውስጥ መስመር ሰዎች ነበራችሁ በሰዓቱ አይዞ ምናምን ሰዎች ነበራችሁ እና በሰዓቱ፣ በጣም ነበር የተጎዳሁት። እሷ ከኔ ጋር ለመኖር ከኔ መለየቷ በጣም ነበር የጎዳኝ። በጣም አልቻልኩም ነበር መቋቋሙ፣ አልቻልኩም ነበር። ዛሬ ላይ ግን የራሴን ህይወት እየኖርኩኝ፣ በስንት መከራ የእሷ ነገር እንትን ብዬ የራሴን ህይወት እየኖርኩኝ ዛሬ ላይ መጥተሽ ድጋሚ ህይወቴ ላይ ሌላ ችግር ለመፍጠር ከሆነ እኔ እንጃ አላውቅም፣ ብቻ እኔ በጣም ስለከበደኝ ልክ በቃ ደውላ እንገናኝ እንዳለች በቃ ምንም በቃ ቶሎ ብዬ እሺ ነው ያልኳት። እሺ እንገናኝ ምናምን ነገር ነው ያልኳት። ለምን ምን ምን ምንም ምንም ነገር ያልኳትም ነገር በቃ ላገኘ እፈልጋለሁ ማወራክ ነገር አለ ስትለኝ እሺ ነው ያልኳት። እንጃ ቤተሰቦች በጣም ግራ ስለገባኝ ነው። እስከዛሬ እኮ ደውላልኝ ብዙ ጊዜ ነው የደወልኩላት እኔ። ቴክስት አድርጌላታለሁ ብዙ ነገር እሷን ለማግኘት ቅድም እንዳልኳችሁ ብዙ ነገር ሞክሬያለሁ። ብዙ ነገርም ደግሞ ተጎድቻለሁ፣ ያጣሁትም ነገር አለ። ግን ዛሬ ላይ ከዚህ ወራት በኋላ ዛሬ ላይ መጥተህ ላገኝ እፈልጋለሁ ስትለኝ በጣም እኔ እንጃ አላውቅም። የሰው ልጅ ብዙ ነገር ላይ ሊያጋጥመው ይችላል፣ ብዙ ነገርም ሊደርስበት ይችላል። በዚህ ምድር ላይ ስንኖር ሁሉም ነገር ሙሉ ላይሆን ይችላል፣ አንድ አንዳንድ ነገሮች ሊያጋጥሙን ይችላሉ። ለምን አጋጠማት አይደለም ደግሞ ለምን ከኔ ራቀች አይደለም ግን እናሷ ብዙ ሚስተር ምን አገር ሰዎች ነበርን፣ በቃ ደስ የምን ጓደኛሞች ነበርን። የሆነ ነገር ቢደርስባት ትነግረኝ ነበር፣ የሆነ ነገር ቢደርስብኝ እነግራት ነበር። ግን በዚህኛው ምንም ነገር የነገረች ነገር የለም። ዝም ብላ ነው በቃ የጠፋችው? ዝም ብላ አኔ ሰው ልጅ ተነሱ ዝም ብሎ ሲጠፋ ያስጨንቃል። ምንድነው እና ነብይ በጣም ነበር ተጨነቁት። ብቻ አልደጋግመባችሁ፣ ያው ያለው ጓዝ ወታ ስትመጣ ሁሉም ነገር አብረን የምንሰማ ቴድሮስ ጣም በጣም የሚያስደነግጠው፣ ሳብረን ንጠብቃት። ለማንኛው በፍቅራችን ጊዜ በአንድ ላይ ላፍታም እንኳን ሳንለያይ እየታየንበትን ያ ስፍራ ዛሬ ሳይኔ ላየው ፈራ። በቃ ሌድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። በቃ አልሄድም እኔ አልሄድም ከዛ ሰፈር እግሬ አይረግጥም። እኔ አላምንም፣ ቤተሰቦች መታለች ካሜራው ብዙ ያንቺን መጥፈት ያንቺን እንደዚህ መሆን ብዙ ያሳሰባቸውና ብዙ ያስጨነቃቸው ሰዎች አሉ። እና ከኔ በላይ የተጨነቁ በሰዓቱ ከኔ በላይ ያዘኑ በእኔ ያዘን ብዙ ሰዎች የተከፉ አሉ። እና ለነሱ ደግሞ ግዴታዬ ነገር ያስፈልጋቸዋል። ለነሱ ክብር አለኝ ሁሌም ቢሆን አላሰብኩበትም። ካሜራ ይዘን ትመጣ እኮ ልክ ነሽ እኮ። አይ ምናልባት ካሜራ ላይ መችሽ ይችላል ግን ግዴታ ደግሞ እነሱ መስማት ያለባቸው ነገር ስለሆነ ነው። ካስከፋዎች ነው በጣም ይቀርታል። አይቀድም ብትነግረኝ አሪፍ ነበር ግን፣ በተረፈ ሰላም ነሽ። እኔ አሁንም ቢሆን አላመንኩም። ልቤ እየመታ ነው። ቤዛ ነች ቤዛ አይደለችም እያልኩ ሰላም ቆይታ አሪፍ ነው፣ እግዚአብሔር ይመስገን። ስትደውይልኝ በጣም ነበር የደነገጥኩት። እውነት ለመናገር በጣም ከመለሽ በላይ አልጠበቅኩም። ምክንያቱም የሁሉ ጊዜ ጠፍተሽ፣ የሁሉ ጊዜ ምክንያቶች ሳላውቅ፣ ምንም በማላውቀው ነገር ርቀሽ እንደሄደሽ ዛሬ ላይ ተመጫለሽ ወይ አላሰብኩም። እኔም እኮ ለመጥፋት አስበበት አይደለም አላ፣ የነገሮቹ ሲደረሩ ከአቅም በላይ እንድጠፋ ያረጋል።

እና ግን እንደዛ ደግሞ ብዙ ሚስጥር እንነጋገር ነበር። ብዙ ነገር እናደርግ ነበር። እና አንቺ ግን ምንም በማላውቀው ነገር ምንም እኔ ጥፋት በሌለብኝ ነገር ወይም ደግሞ ምንም እኔ በማላውቀው ነገር ዝም ብለሽ ከመሬት ተነስተሽ የትም እንደሄድሽ ማላውቅም። አዲስ አበባ ሁኚ፣ ሌላ ሀገር ሁኚ፣ የትም ምንም የማውቀው ነገር የለም። አሊንጃ፣ ምድር እና ሰማይ ነው ተገላልጦ ቢያወጡኝ ነው ያልኩት። እንዴ በቃ ቢያወጡኝ፣ በቃ ወላ የሚጨብጠው ነገር ነበር ያጣሁት በሰዓቱ። ይገባኛል እኮ እኔ ስሜትን ታረጋግጭ አይደለም። እኔ የጠፋሁበት በቃ በዛ ሰዓት ለራሴ እንኳን አላ ያላሰብኩበት ነገር ሆነብኝ። በሰዓት ላንተ ደውዬ አይደለም ቴክስት እንኳን መጻፍ እንትን አልነበረኝም። ይገባኛል አንተን ስሜት አውቃለሁ። እረዳካለሁ። ግን እኮ አይ ምን አጋጥሞሽ ነው እንደዚህ? እና ቪዲዮ አታይም? በዛ ሰዓት ቪዲዮ ሰርቼ ነበር። ምን አድርጌ ነው ምን አጥፍቼ ነው ብዬሽ ቪዲዮ ሰርቼ ነበር። ቴክስት ተደጋጋሚ ልኪ ነበር። መስመር አንዴ ትዘጊዋለሽ፣ ስልክሽን አንዴ ይሁን ነገር ታደርጊዋለሽ። በሰዓቱ በጣም ነበር ከመልሽ በላይ የተጎዳሁት በጣም ነበር የተጎዳሁት። ግን ዛሬ ላይ ለሁሉ ነገር አልፎ በቀራ ሲወጥ በቃ እየኖርኩ ነበር። እኔ ደግሞ በህይወቴ ብዙ ነገር ነው ያጋጠመኝ። የራሴ ነገር ያጋጥመኛል፣ የሰው ነገር ያጋጥመኛል እና ለምን አጋጥመኝ አይደለም። ያ ያ ሁሉ ነገሩ ዛሬ ላይ አጠንክሮኛል። እንኳን አጋጠመኝ ነው ብለው ባሳለፍኩት ነገር አልጸጸትም። ወጥሻለ አረ ቢሆንም አሉ ይሄና ከ ካንቺ ይሄና ከንድት ልቅ ያደረገሽ ነገር ምንድነው? ያው ይሁሉ አንቺ ለማግኘት የተመጣጥ ምንም ላደርጋ አይደለም ይኸውልሽ አንቺ እንዳልኩሽ ማግኘት አልፈለግም ነበር። አንቺ ግን ደግሞ ማግኘት አልፈለግም ጀመርክ፣ ደስተኛ አይደለህም ደግሞ እኔ። ምክንያቱም ደግሞ እንዲህ እንዲህ ብዬ ብዙ እንትን ነበር፣ ብዙ ችግሮች ነበር። አሁን ከዛ ድረስ የመጣሁት ምክንያትሽን ግን አሁን አይደለም ምክንያቱም ደግሞ እንደዚህ ቀስ እንትን ዛሬ እንድትነግሪኝ ነው እንፈልገው። ምክንያትሽ ምክንያቱም ዛሬ አንቺን ለማግኘት የፈለጉት በቃ ምክንያትሽ ነው። የጠፋችበት ምክንያት እስከ ዛሬ ምን ነው ተፈጥሮ ነገር እስከ ዛሬ የጠፋችበትን ከእኔ አራቅሽን ነገር ነው ምክንያቴን እኮ ደውዬ ለላይ ትችላለሁ ነው ምክንያቴ ደሞ እንደዚህ ቀላል ነው አይደለም ምክንያቴን ደግሞ አንድ ቀን መናገር አይቀርም እኔ ደሞ ዛሬ እንድትነግር ነው ፈልገው ዛሬ ካልነገርሽኝ ድጋሚ አንቺን ማግኘት አልፈልግም አልናፈኩም ነው አይ መናፈቅ አለመናፈቅ ሳይሆን እኔ ምክንያትሽን ማወቅ እፈልጋለሁ አይጠፋሽበትን ምክንያት ማወቅ እፈልጋለሁ ለምንድን ነው እስከዛሬ እና እክል ጊዜ የጠፋሽው እኔ የነበርኩበት ሁኔታ እንዳልኩ ከባድ ችግር ውስጥ ነበርኩኝ። ለአንተ ብቻ አይደለም ያልደወልኩት፣ ለብዙ ጓደኞቼ ያልደወልኩላቸውም ከነሱ ጋር ራሱ ተቆራርጫለሁ ብትል። እኔ ማለት ደውዬ ችግሮቼን ባሳውቅ ደስ ይለኛል። ግን ነገሮቹ እንደዛ። አይ ነው ችግር። አሁን ለምሳሌ አንድ ሰው ጓደኛ ምን ሲሆን፣ እኔ ከዛ በፊት ብዙ ችግሮችን እንነጋገራለን አይደል? እኔ ጋም የሆነ ችግር ሲደርስ ያንቺ መጥቼ ነግርሻለሁ። ከዛ አንቺ ያቅምሽን እኔ መርዳት በምትችበት መንገድ ትረጅኛለሽ። ወጥሻል አሪማ አንቺ ምን እንደዛ ወረዳሽ ነበር አይደል? ዛሬ ላይ ግን እንዴት ይሄን ነገር ማረጋጋት፣ ምክንያቱም ከዚህ በፊት ብዙ ችግሮችን ተነጋግረን እናውቃለን። ያ ችግርም ደግሞ ፈተኖን እናውቃለን አይደል እና ይህንን ችግር ለመናገር መናገር አልፈለግሽም ደል ወይስ እኔ ባዳ ነኝ? አይደለም፣ እዛ ማለት ሳይሆን ችግሩ ከአቅሜ በላይ ስለሆነብኝ ነው። ይገባኛል፣ ደውዬ ማሳወቅ ነበረብኝ፣ ግን ችግሮቹ ከአቅሜ በላይ ስለሆነብኝ ደውዬ ላሳውቅ አልቻልኩም። ተረዳኝ። አይ ነው እኔ የምረዳሽ፣ አሁንም ቢሆን ማለት ነው። በዚህ እያስቀየምሽ ከሆነ በጣም በጣም ይቅርታል። ይሄ ማለት እኔ አሁን ከዚህ በላይ ዝድ እዚህ ጋር ያለውን መቆየት አልፈልግም። ምክንያት እንትሽን ካልነገርሽ ምክንያትሽን ለማወቅ ነው ቅድም እንዳልኩሽ የመጣሁት። እና ምክንያትሽን የማነግሪኝ ከሆነ ከአሁን በኋላ ባንገናኝ ምንም ባናደርግ ደስ ይለኛል። ኦኬ ባትመጪ ይሻላል። እኔ እኮ ስለናፈከኝ ነው ከዛ ተነስቼ የመጣሁት። አንተን ለማግኘት ነው የመጣሁት እኮ። ችግር አንተ ችግር አሪፍ ቀን፣ ሌላ ቀን በስነ ስርዓት። ከዛ ሰሞን የተጨነቁት አጨናነቅ አይበልጥም፣ ምክንያቱም ያ ሰሞን ለኔ በጣም ከባድ ጊዜ ነበር። ከምልሽ በላይ አሁን ላይ ስናገረው ሊቀል ይችላል፣ ወይም ደግሞ አንቺ ስነግርሽ ቀሎብሽ ሊሆን ይችላል። እኔ ግን ያሳለፍኩት ነገር እኔና ፈጣሪ ስለሆነ የምናውቀው በቃ እራሴ ያውቀዋለሁ። ግብጥሽ ምን አይነት ችግር ውስጥ እንደነበርኩኝ ምን አይነት የስሜት መጎዳት ውስጥ እንደነበርኩኝ እኔ ራሴ ያውቀዋለሁ። ምክንያቱም በዛ ሰዓት የሚያጽናኝ ሰው አልነበረም አጠገቤ ላይ ይገበኛል። በሰው ሰው አጥፍቻለሁ። ደውዬ መናገር ነበረብኝ ግን አልቻልኩኝ። የሚያስችል ሁኔታ ላይ አልነበርኩም። እቺ ደማ ደስ ይለኝ ነበር፣ ደም ይነግሩት ነበር። እሺ አሁን እንደ በፊታችን መሆን አንችልም። ወደ ድሮዋችን ወደ ድሮዋችን የምንመለስ አንችልም። እየነገርኩሽ ነው እኮ ቢዚ ወደ ድሮዋችንም ወደ ምንም እንመለሰው ምክንያትሽን እኔ ማወቅ እፈልጋለሁ።

ከዛሬ ግን እንድትነግሪኝ እፈልጋለሁ። ዛሬ አይሆንም፣ ለብሮ ማይሆን እኔ እኮ እንትን ለማግኘት ብቻ ነው የመጣሁት። አሁን በዚህ ሰዓት ችግር ብነግረህ ደስ ግን ችግር አንተ እንደምታስበው ቀላል ነገር አይደለም። እንደዚህ አንተ እንደምታስበው በቀላሉ ላስረዳህ አልችልም። እኔም እኔም እኮ እንዳንተ ብዙ ችግሮችን አሳልፍ ያለሁ፣ ከአንተ እጥፍ እጥፍ የሆኑ ችግሮችን አሳልፍ ያለሁ። ግን አንተ እንደምትለው እዚህ ለፊት በዚህ ደቂቃ ውስጥ እኔ ችግሮችን ላስረዳህ አልችልም። አውቃለሁ፣ ጠፍቻለሁ ብዙ ጊዜ ቆይቻለሁ፣ አውቃለሁ። ግን እሱንም አንተ አንተን ማስረዳት አለብህ። ግን አንተ እንደምትለው አሁን በዚህ ደቂቃ ላስረዳት አልችልም። ለምደው አትረዳ አንተ እኮ እንደ መረዳት እዚህ ጋ ችግሮሽ ግጫርቅሽ ነገር ይ ሁን ከዛ ከሰፈር ተነስቼ ወደዚህ ልመጣ የቻልኩት በቃ ላገኝሽ ነው የፈለግኩት። ቢያንስ የጠፋችበት ምክንያት ትነግረኛለች ብዬ ነው የመጣሁት። የገበኛ ስለመጣ በጣም አመሰግናለሁ። ደስም ብሎኛል። እኔ እኮ ከዚህ በላይ ዋጋ ከፍዬ ነው አንተን ለማግኘት ወጣህ። ለምን ልረዳሽ አልችልም? ቤዝዬ በጣም ይቅርታ። እያደረኩት ያለው ነገር ስህተት ከሆነ በጣም ይቅርታ። ቤተሰቦች እናንተ ነው በጣም ይቅርታ። ግን እኔ በቃ ምክንያትሽን ግዴታ ማወቅ አለብኝ። ምክንያትሽን ከአንቺ ጋር ደቂቃ እራሱ ማሳለፍ አልፈልግም።

ወይ አንድ ሰዓት ወይ ሁለት ሰዓት የሚፈጅ አይደለም፣ ከዛ በላይ ነው። ምክንያቱም ማነግሪኝ ከሆነ ከዚህ በላይ ጊዜ ማሳለፍ አልፈለግም። ቤተሰቦቼ በጣም ይቅርታ። አንቺንም እያስገኝም ከሆነ በጣም ይቅርታ። ከዚህ በላይ እዚህ ጋር መቆየት አልፈለግም

መስለኝነ በርዶሮ ፍቅሬ ገራገር አፌን ፈታሁ ገና ስላንተ ስናገር እንቀረ ልበል ፀጉሬን መቆጥረሃል እንቀረ ልበል ፀጉሬን መቆጥረሃል ታሪክን ገልብተ እንዳዲስ ፈጥረሃል።